አንድ ሰው ህልም ያለማል። የዛ ህልም ትርጉም ምንድን ነው? በቅዱስ መጽሐፍ ላይ ህልምና ራዕይ የእግዚአብሔር ስጦታዎች ናቸው። መቃብራት ቦታ ሊያሳየው ይችላል። ሽንት ቤት ሄደው ሽንታቸውን የሸኑ ይመስላቸውና አልጋቸው ላይ ሊሸኑ ይችላሉ። አንድ ሰው ፊት ሁሌ በህልም ማየት ብዙ ጊዜ እንቅልፍ ማጣት ለቅዠት ይዳረጋል። አንዳንዶቹ ተነስተው ይሄዳሉ እኮ። ሴቶች ከወንድ የበለጠ ቅዠት ያሉ ይላል ሳይንስ። ለምን እንደሆነ አላውቅም። ሴቶች እየሰማችሁ ሳይንሱ ነው የሚለው፣ እኔ አይደለም እንዳይከፋችሁ። ደግሞ በልቶ በጣም ጠግቦ ምናምን ወዲያው መተኛ ከፍተኛ ትራሱ አንድ የቅዠት ምክንያት የሆነ ዘጠና በመቶ የሚሆነውን ህልማችንን እንረሳዋለን ነው ብዙዎቹ እኔ ህልም አይቼ አላውቅም ይላሉ አያይም ማለት ሳይሆን ስለጠፋበት ነው አንዳንዶች የጠየቃችሁኝ ያለ እንስሳት ያልማል ወይ የሚል ነው ወደ 7 ፐርሰንት የወንዶች ህልም ተመሳሳይ ነው ይላል አብዛኛውን ጊዜ ቅዠቶች የሚመጡት በአብዛኛው ወንዶች የሚያዩት የህልም አይነት አይነ ስውራን ህልም ሊያዩ ይችላሉ ወይ ህልም ከሰው ልጆች ጋር በእጅጉ የተቆራኘ ነው። አሳዛኝ ህልሞች አይታቸዋል፣ አስገራሚ ህልሞች አይታቸዋል፣ አስደንጋጭ ህልሞች አይቷቸዋል። እና እንደ ሳይንሱ የራሱ የሆነ ፍቺ ያለው፣ እንደ ሃይማኖቱ የራሱ የሆነ ፍቺ ያለው አንድ ሰው ህልም ያልማል። ለዛ ህልም ትርጉም ምንድን ነው ሁለት አይነት ህልም አለ አንደኛው የነፍስ ህልም ሁለተኛው የስጋ ህልም የነፍስ ህልም ፍሬ ያለው ነገር ነው ለምሳሌ እንደ ትንቢት ሊሆን ይችላል ስለ መጩ መናገር የስጋ ህልም ግን አብዛኛውን ጊዜ እንደ ምትሀትና እንደ ቅዠት የሚሆን ነው አሁን ከዚህ በኋላ ማቀርብላችሁ የህልም አይነቶች ነው መጀመሪያ እንደ ኢትዮጵያውያኑ እይታ ህልም መልአካዊ ይባላል በቅዱስ መጽሐፍ ላይ ህልምና ራይ የእግዚአብሔር ስጦታዎች ናቸው እግዚአብሔር በአንድም መንገድ በሌላም ይናገራል ሰው ግን አያስተውለውም ይላል። በህልም በሌሊት አፍላ እንቅልፍ በሰዎች ላይ ሲወድቅ ይላል፣ በአልጋ ላይ ተኝተው ሳሉ የዚያን ጊዜ የሰዎችን ጆሮ ይከፍታል፣ በተግሣጹም ያስደነግጣቸዋል ይላል። ስለዚህ አንዱ እግዚአብሔር ራሱ ከሰዎች ጋር የሚገናኝበት ህልም እንደሆነ ነው ሰው ግን አያስተውለውም ይላል። ስለዚህ ይሄ ህልም መልአካዊ ከአምላክ የሚገለጽ ህልም አይነት ነው። ለምሳሌ አቤሜሌክን በህልም ሲያስጠነቅቀው እናያለን፣ ሳራን እንዳይወስድ። ያይቆብ ደግሞ ከምድር እስከ ሰማይ እየተዘረጋ የወርቅ መሰላልን ሲያይ እንመለከታለን። ላባን ደግሞ በህልሙ ሲያስጠነቅቀው እናያለን። ስለዚህ እነዚህ ነገሮች ከላይ የሚገለጹ መልእክት ያላቸው ሲሆኑ እንግዲህ ህልም መልአካዊ በሚል ቋት ውስጥ መክተት እንችላለን። ግን እንደዚህ አይነትን ህልም ለመረዳት በጣም ጥሩ ብቃት ያስፈልጋል። ወይም ደግሞ ጥሩ ህልም ፈቺ እንደ ዮሴፍና እንደ ዳንኤል ያስፈልጋል። አሁን ዳንኤል ምን ብሏል? ህልምን እንጂ የሚተረጉም እግዚአብሔር የገለጠለት ነው ይላል። ይህ ህልም መልአካዊ ትልቅ ሀሴት የሚሞላ ሀይልን የሚያጎናጽፍ ሰዎችን ከክፋት መንገድ ወደ በጎ መንገድ የሚመልስ ነው። በዚህ መልኩ ህልም መልአካዊ ሊለይ ይችላል። ሁለተኛው ህልም ህልም ሰይጣናዊ የሚባል ህልም አይነት አለ። ይሄ ደግሞ በጣም ግራ አጋቢ በሰቆቃ የተመላ አስጨናቂ በተለይ የክፋት መልእክቶችን ያዘለ በመሆኑ ልንረዳው እንችላለን። ለምሳሌ እንደ ሄሮድስ ይላሉ የክፋት ነገርን ይነግረው ነበረ መንፈስን የሚረብሽ ሁለተኛ ደግሞ የሌለንን ነገር ሰጥቶ እንድንታበይ በትዕቢት ሊጥለን ሊያሳየን ይችላል። ስለዚህ ቢዋይስ ሶስተኛው ህልም አይነት ህልም ሐሞታዊ አሁን የኢትዮጵያውን ዶክመንት ነው ምነግራችሁ እነዚህ እንግዲህ ከአራቱ ባህርያት የተነሳ የሚታዩ እንደሆኑ ቀደምት የኢትዮጵያ ሊቃውንት በዝርዝር ጽፈዋል። በተለይ መጽሐፈ ፈላስፋ ጠቢባን ደም በልቅም ሳፍራ ሳውዳ ይላል። የደማዊ ባህሪ የሆነው ደም የሚባለው ስጋችን ውስጥ በጣም ሲነሳሳ አስደሳች ነገሮችን ሊያይ ይችላል። አንዳንዴ በህልሙ ቀያይ ህብራተ ቀለማትን ሊያይ ይችላል ደም ከሰውነቱ ሲፈስ ላይ ይችላል። ይህ እንግዲህ ደም የሚባለው የአንድ ደማዊ ባህሪ ሲጸናበት የሚያሳየው ሕልም ነው። ሌላ እሳታዊ ባህሪ የሆነውን ምን ይላል? ሳፍራ ይለዋል። በስጋችን ሲመላለስ ይላል። ሰው ተኝቶ በህልሙ ጠብ ክርክር ላይ ይችላል፣ ጦርነት ላይ ይችላል፣ እሳት ላይ ይችላል። ብዙ መብራቶች ሊያይ ይችላል። ነጎድጓግግግግ ሲል መብረቁት ብልጭ ሲሉ ያያል። ዳግመኛም ይላል ይቀጥላል። በፀሐይ ውስጥ መታጠቢያ ቤት ውስጥ ፍል ውሃ ሊያይ ይችላል። ይሄ እንግዲህ የሳፍራ የሚባለው እሳታማ ባህሪ ሲነሳሳ የሚያሳየው ነው ይላል። ይህ ፍልስፍና መጽሐፍ በመቀጠል በልቀም የተባለው የውሃው ባህሪ በሚመላለስበት ጊዜ ሰው በህልሙ ባህር ሊያይ ይችላል። ወንዞችን ሊያይ ይችላል። በረዶ ላይ ይችላል ዝናብ ዶፉ ጎርፉ ላይ ይችላል ውርጭ ላይ ይችላል ውሃ ሲጠጣ ላይ ይችላል። የመጨረሻው ሳውዳ የሚባለው ደግሞ የመሬታዊ ባህር ሲመላለስበት ይላል መጽሐፈ ፈላስፋ ጠቢባን። ጨለማ ሊያ ይችላል የሞቱ ሰዎች ሊያሳየው ይችላል መቃብራት ቦታ ሊያሳየው ይችላል የሆነ የሀዘን ልብሶችን ሊያ ይችላል። እና ይሄን ሲያይ ደግሞ ሰውየው ይበው ፍርሃት ወራድ ፍርሃትና ረአድ ይገባል ይላል። እንግዲህ እነዚህ አራቱ ከእግዚአብሔርም አይደለም ከሰይጣንም አይደለም። ብቻ ከተገነባንባቸው ውቅሮች የሚመጣ ነው እና አንድ ቅዱስ መጽሐፍ ጥቅስ ሳነብ በጣም ገርሞኛል። ኢሳይያስ 298 ላይ አንቡ ምን ይላል? የራበው ሰው በህልሙ ሲበላ ጮማ ሲቆርጥ ጠጁን ሲጨልጥ፣ ነገር ግን ይነቃል፣ ሰውነቱ ግን ባዶ ነው። ተጠምቶም እንደሚያልም ሰው ይሆናል። በህልሙም እነሆ ይጠጣል፣ ነገር ግን ይነቃል፣ እነሆም ይዝላል፣ ሰውነቱ አምሮታለሁ ይላል ሰው ስለዚህ ሰዎች በሚያምራቸው ነገር ምኞቱ ሲያይልበት ከነዚህ ሐሞታት ተዋቅሮ ጋራ እነዚህ ህልሞች በተለያየ ህብር ይገለጻሉ። እንደውም አንዱ መሪ ለመሆን ይመኛል እና በህልሙ ዘውድ ጭኖ ነጭ ፈረስ ላይ ተቀምጦ መጎናጸፊያ ተጎናጽፎ ጦር ሰራዊት አጅቦት በህልሙ ያል ጓደኛው ጋር ሄድና ጓዴ፣ አለው። አቤት፣ ተለያየን፣ ከዚህ በኋላ በቃን አለው። እንደ ምን ሆንክ ጓዴ? አለው። ህልም አየሁ አለው። ምን አየህ? ነጭ ፈረስ ላይ ተቀምጬ መጎናጸፊያ ተጎናጽፌ ዘውድ ደፍቼ ጦር ሰራዊት አጅቦኝ አየው። ልነግስ ስለሆነ ከአንተ ጋር ያለን ደረጃ ተራርቀናል አለ። ግን ጓደኛው ተንኮለኛ ነው። ፈረስ እኮ ሞት ነው። ልትሞት ነው መሰለኝ አለው። እንዴ አጅቦኝ የሚሄደውስ ጦር ሰራዊት አሉ? ይህ ሊቀብርህ የሚጓዘው የእድር ህዝብ ነው። አረ ፈረሱ ላይ አልቀርለሁም፣ ዱብ አልኳለሁ። ስትቀበር ነው። ዱብ ብዬ አልቀርለሁም፣ እንጣጣ አልኳለሁ። ነፍስ ወደ ሰማይ ስትወጣ ነው። ተበሳጨና ጭራሽ ህልም አላየሁም አለ። ይሄ ይሻላል ማለት ነው። ሰው የሚያስበውን የሚመኘውን ሊያሳዩት ይችላሉ። እነዚህ ባህሪያቶቹ ማለት ነው። ህልም መልአካዊ፣ ህልም ሰይጣናዊ እና ህልም ሐሞታዊ ተብሎ የኢትዮጵያው ዶክመንት እንግዲህ ለይቶ አንጥሮ በዚህ መልኩ አቅርቦልናል። አራተኛው ህልም አይነት የቀን ህልም የሚባል ወይም ዴድሪም የሚባል ነው። እንግዲህ ጥናት እንደሚያሳየው በአማካይ አንድ ሰው ከሰባ እስከ መቶ ሃያ ደቂቃ በመንቃት ደረጃ ሆኖ ሊያለም ይችላል አካላቸው አለ ማለት ይቻላል። ግን ሰዎቹ የሉም። እንደ ምን ዋልክ ገሌ ሲባል የለም። ሰውየው ትውስታው ወደ ሌላ አለም ይዞት ጭልጥ ብሎ ገብቷል ማለት ነው። በቁሙ እያለመ ነው እንደማለት ነው። እንደዚህ አይነት ሰው ሀሳብ ሲኖር የሚታይ ነው። አንዳንድ ሰው በጣም ሲጨናነቅ፣ መልካም ነገርን ሲያስብ ሊሆን ይችላል። ሌላው ህልም ብዙዎቻችሁ ጠይቃችሁኛል፣ እውቅ ወይም ግልጽ ህልሞች የሚላቸው አሉ። እነዚህ ሉሲድ ድሪምስ የሚባሉ ናቸው። ይሄ ትንሽ ለየት ያለ የህልም አይነት ነው። ብዙዎች ሊያጋጥማቸው ይችላል። ህልም የሚያልመው ሰው እያለመ ህልሙን ማለሙን ያውቀዋል። ቃሉ ራሱ ያስቃል። እያለምኩ መሆኑን ህልም ውስጥ ሆኜ ማወቅ። እዚህ ላይ ይሄ አይነት ህልም የሚታያቸው ራሳቸው ዋና ተዋናኝ ናቸው። የህልሙ ገጸ ባህሪ ውሳኔ መስጠት ይችላሉ። በህልማቸው ላይ ማዘዝ ይችላሉ። ሉሲ ድሪምስ ወይም እውቅ ወይም ግልጽ ህልሞች ሊባል ይችላል። እና አንዳንዶቹ እንደዚህ አይነትን በዘፈቀደ ሲያዩ፣ ሌሎች ደግሞ ህልማቸውን በደንብ ተቆጣጥረውት አቅማቸውን ማሳደግ ችለናል ብለው ሪፖርት ያደረጉ ሰዎች አሉ። ፈላስፋው አሪስቶትል አንድ ሐሳብ ይላል። ብዙ ጊዜ ይላል አንድ ሰው ሲተኛ አንድ ንቃት አለው ይላል። እንቅልፍ ልብ፣ አስተውላችሁ ታገነ ኢትዮጵያው በእንቅልፍ ልቡ እንቅልፍ አለ፣ ልብ ደግሞ አስተዋይ አለ ማለት ነው። ሌላው እንግዲህ በውሸት የመንቃት ልብ፣ ሽንት ቤት ሄደው ሽንታቸውን የሸኑ ይመስላቸውና አልጋቸው ላይ ሊሸኑ ይችላሉ። ነቅተን የምናደርግ ነው የሚመስለን፣ ግን ተኝተናል። ለምሳሌ ቦክሰኛ ቦክስ የሚጋጠም መስሎት አጠገቡ ያለውን በህልሙ ሊቦቅሰው ይችላል። አንዳንዶቹ ተነስተው ይሄዳሉ እኮ እንዲህ እንዲህ እያሉ በሩ ይከፍታሉ። ኧረ ተመለሱ ብሎ ወላጅ ሊያስተኛቸው ይችላል፣ በተለይ ህፃናት። ሌላው እንግዲህ ድግግሞሽልም ነው። ችላ ብንለው ደጋግሞ የሚመጣልን ህልም አለ እና አንድ ሰው ፊት ሊመጣልን ይችላል፣ ወይ አንድን ሀሳብ ሁሌ በህልም ማየት፣ ይሄ ያላወቅነው ጉዳይ አለ ማለት ነው። ያ ጉዳይ ሲፈጸም ህልሙ ይቆማል ማለት ነው። ለምሳሌ ሌላው እንግዲህ ሰዋሽ ህልም የሚባል አለ። ሂሊንግ ድሪምስ፣ ችግርን አስወጋጅ ህልም ይሉታል። ሲተኙ ሰውነት ከአእምሮ ጋር በህልም አማካኝነት ግንኙነት ማድረግ የራሱ የሆነ ቋንቋ አለው። በጣም እናብሰከስከው ወይም የታመምንበት ጉዳይ ካለ፣ ወይም የተጨነቅንበት ጉዳይ ካለ መልሱን ይነግረናል ማለት ነው። ሌላው ብዙዎቻችሁ የጠየቃችሁ ቅዠት ናይት ሜርስ፣ አብዛኛውን ጊዜ ቅዠቶች የሚመጡት ከመፍራት በተለይ፣ ውስጣችን ሲረበሽ ሲጨነቅ መረጋጋት ሲያጣ ቅዠቶች ሊያጋጥሙ ይችላሉ። ምናልባት አንድ ሰው መጥፎ ገጠመኝ ሊያጋጥመው ይችላል፣ ወይም አደጋ አይቶ ሊሆን ይችላል። ያ መጥፎ ገጠመኙ ሊያቃዣው ይችላል። በተቻለ አቅም ያን መጥፎ ገጠመኝ ከአእምሮ በበጎ ገጠመኞች ማራቅ ይገባል። ሁለተኛው በጣም አስፈሪ መጽሐፍ ማንበብ ወይም አስፈሪ ፊልም ማየት በተለይ ሆረር፣ ቫምፓየር የምታዩ ሰዎች ጥላችን ሁሉ ሊያስፈራን ይችላሉ። እቃ ሳህን ኳ ካለ ብንን እንላለን፣ ሌሊት ሲያቃዥን ያድራል። ስለዚህ የምናየው ነገር ምን ያህል ለአእምሮ መልእክት እንደሚያስተላልፍ አስቡ ተመልካቾቻችን። ሌላው የእንቅልፍ እጦት ነው። ብዙ ጊዜ እንቅልፍ ማጣት ለቅዠት ይዳርጋል። አንዳንዴ በስራ እንወጠራለን። ያ እንግዲህ ወደ ቅዠት። ሌላው በልቶ በጣም ጠግቦ ምናምን ወዲያው መተኛት ራሱ አንድ የቅዠት ምክንያት ይሆናል የሚል የሳይንስ ጥናት አለ። እና እባካችሁ እንግዲህ ያቃዠናል የምትሉ በጊዜ በልታችሁ ትንሽ ወክ አድርጋችሁ ሰውነታችሁን አረጋግታችሁ መተኛት ሌላው የምንውጣቸው መድኃኒቶች በተለይ አደንዛዥስ ተጠቃሚዎች እነሱ ሳይተኙም ራሱ እንደ ቃዥ ነው። አንዳንዱ ትንሽዬ የጆጎሃ ባህር መስሎት ልብሱን አውልቆ ለዋኝ ሁሉ የሚል ሰው አለ። እንግዲህ አእምሮን አዙሮት ማለት ነውና አብዛኛውን ጊዜ ግን ቅዠት ሕፃናት ነው የሚያዩት። በተለይ ከሶስት እስከ ስድስት ያያሉ። እና ይቃዠብኝ ይላሉ እናቶች። ግን ከአስር ዓመት በኋላ እንደሚቀንስ ጥናቶች ይጠቁማሉ። ሴቶች በሕፃንነታቸው በተለይ በኮረዳነታቸው ዓመታት ከወንድ የበለጠ ቅዠት ያያሉ ይላል ሳይንስ ለምን እንደሆነ አላውቅም። ፍርሃታቸው ወይም ጭንቀታቸው ሊሆን ይችላል። ሴቶች እየሰማችሁ ነው። ስለ ቅዠት ሳነሳ አንድ አባት ያጫወቱኝን ነው መነግራቸው። አንዱ ለጸሎት ይነሳል፣ ሌሊት እና ጸልዮ ከተኛ በኋላ ሰይጣን ሲፈታተነው ያድራል። ሌሊቱ ይጨናነቃል፣ ይቃዣል። ምን ይላል ሲያቅተው፣ እኛ አባት ከሄዱ አባቴ ያላቸው አቤት፣ ሌሊት ለጸሎት እነሳለሁ፣ ግን ጸሎት አድርጌ ስተኛ ሰይጣን ሲፈታተነኝ ያድራል። ምንድን ነው አላቸው ፈጣሪ ለውጊ ያቀሰቀሰ አንተ አንድ ተኩሰ ጠላትን ቀስቅሰ ሆተኛ እሱ ተነስቶ አርከፈከፈብህ ላይ ላይ ብለዋል ማለት ነው። እና ቅዠት በተለያየ አጋጣሚ ሊመጣ ይችላል። ግን ለየት ያለ ቅዠት ናይት ቴረር የሚባል አለ ከአምስት እስከ ሀያ ደቂቃ የሚፈጅ ነው ለሳይንሱ ጥናት እና በአይናቸው ነው የሚጮሁት። አፋቸው መናገር አይችልም። አድኑኝ አድኑኝ አድኑኝ አድኑኝ እያሉ አይናቸው እንትን ይላል። ሲነቁ ግን የሚያስታውሱት ነገር የለም በቃ እጃቸው ግራቸው ሁሉ እስርስር ያለ ይመስላችኋል አስረኛው ተራህልም ነው ተራህልም በጣም አስቸጋሪ ነው በአእምሯችሁ ውስጥ የሚመላለስ ነገር በህልሞቻችሁ ላይ ልታዩት ትችላላችሁ ለምሳሌ ተማሪዎች ፈተና ሲፈተኑ ወይም ሊኮረጁ ሲሉ ሊያዙ በፍቅር ግንኙነት ውስጥ ያሉ ሰዎች ደግሞ ስለ ፍቅር አጋራቸው ወይም ሰው ሲነጥቃቸው ወይም ሲጋቡ ሊያዩ ይችላሉ። ይሄ እንግዲህ የዕለት ተዕለት ክንውናችን በአይምሮቻችን ውስጥ ተመላልሶ ተጽዕኖ አሳድሮብን ሌሊት ልናየው እንችላለን እና አንዳንድ የህልም ለየት ያሉ አስቂኝና አዝናኝ ነገሮች እነግራቸኋለሁ። አንደኛው ዘጠና በመቶ የሚሆነውን ህልማችንን እንረሳዋለን ነው። በተለይ ልክ ስንነቃ በአምስት ደቂቃ ውስጥ ግማሹ ይረሳል። በጣም የሚያሳዝነው ነገር ብዙዎቹ እኔ ህልም አይቼ አላቅም ይላሉ። አያይም ማለት ሳይሆን ስለጠፋበት ነው። ሌላው አስገራሚ ነገር ህልምን ሳነሳ በቀን ከአራት እስከ ሰባት ህልሞች ልናልም እንችላለን። እያንዳንዱን ምናልባት ከአምስት እስከ ሃያ ደቂቃዎች ሊቆይ ይችላል። እንግዲህ ሲዝን ዋን ሲዝንቱ እያለን ከአራት እስከ ሰባት አይነት ህልሞች ስታዩ የህልም ጠባያት ናቸው። ምንም ተአምር የለውም። አንዳንዶች የጠየቃችሁኛለ እንስሳት ያልማሉ ወይ የሚልና ሳይንሱ ከሆነ ምናልባት ሊያልሙ ይችላሉ ይላል። ለምሳሌ ውሻን ተመልከተው ይላል። ልክ ጀርባውን በፍልጥ እንደመጡ ብሎ ይጮኋል። ውሻ እውነት ነው ወይ ሳሰት ነው ገና ባይረጋገጥም፣ ግን እንስሳትም ሊያልሙ ይችላሉ። ሌላው ስለ ወንድና ሴት ወደ ሰባ ፐርሰንት የወንዶች ህልም ተመሳሳይ ነው ይላል። በአብዛኛው ወንዶች የሚያዩት የህልም አይነት መሳሪያ ያለው ነው። የጠብ ይዘትም ሊሆን ይችላል። ድብድብ ሊሆን ይችላል። በተለይ ከጉልበት ስራና ከእንቅስቃሴ ጋር አብዛኞቹ ደግሞ ሴቶች ሊያልሙ የሚችሉት ከእንቅስቃሴ ይልቅ ሲያወሩ በብዛት ሊያዩት ከንግግር ጋርና ከልብስ ጋር እያያዛል የሚል አንድ ጥናት አለ። ግን ወንዶች በሕልማቸው ብዙ ወንዶችን ሊያዩ ይችላሉ ሴቶች ከሚያዩት ይልቅ ወንዶችን በሕልማቸው ያሉ ይላል። ሴቶች ግን በእኩልነት ሁለቱንም ጾታ በሕልማቸው ሊያዩ ይችላሉ። ሌላው አይነ ስውራን ሕልም ሊያዩ ይችላሉ የሚል ነው። አዎ ያሉ ይላል ሳይንሱ። ይሄ እንግዲህ በጣም አስገራሚ የህልም እውነታዎች ናቸው። የኢትዮጵያውን ዶክመንት አይተናል። ስለዚህ የትኛው ህልም ነው የምናየው የሚለውን ራሳችሁ ፈተሹ።